ከዚያም በድንጋጤ እየተንተባተበ ወደ ጓደኞቹ ዞሮ ሙሐመድ በመካ ሆኖ ገደለኝ፣ ያደረገብኝ ዱዓ ዛሬ በዚች ምድር ላይ ሊፈጸምብኝ ነው። የሀንበሳን ሊበላኝ እንጂ ሌላ እንፈልጓል መጣም ሙሐመድ ተበቀለኝ፣ ሙሐመድ ተበቀለኝ፣ ሙሐመድ ገደለኝ ሲል በድንጋጤ ተናገረ።

እሱ ተራ የመካ ጎዳና ተዳዳሪ አልነበረም። የሚገርመው ከነቢያችን ሙሐመድ ዓለይህ ሰላቱ ወሰላም የዘርሃረግ ጋር በስጋና በአጥንት የተቆራኘ ያውም፣ የአጎታቸው ልጅ የሆነ ዝምድናው ቅርብ፣ ልቡ ግን እጅጉን የራቀ ነበር። አባቱ ደግሞ ማን ነው ካላችሁ፣ በኢስላም ታሪክ ውስጥ በጥላቻውና በጠላትነቱ ወደር የማይገኝለት በቁርአን ስሙ ተጠቅሶ የተወገዘው አቡ ለሀብ ነው። ስለዚህ ዑትባ ያደገው ከጥላቻ ምንጭ ስር ሲሆን፣ ያውም ከቤተሰቡ የወረሰውን ጥላቻ በልቡ ውስጥ አርግዞ ያደገ ኢስላምን ለማዋረድ ብዙ ርቀትን የተጓዘና መጨረሻው እጅጉን የከፋ ነው። ታዲያ ይህ ጥላቻ ምን ያህል ጥልቅ እንደነበር ማወቅ ከፈለጋችሁ አዛኙ ነቢይ ሙሐመድ ዓለይህ ሰላቱ ወሰላም የራሳቸውን ልጅ ልዕልት ሩቅያን ረዲየላሁ ዐንሃ ለኡትባ ባድረውት ነበር። ይህም የሆነው ገና የነቢይነት ጥሪ ከመምጣቱ በፊት እና የቤተሰብ ወዳጅነት ገመድ ከመበጠሱ በፊት በነበረበት ወቅት ነበር። ነገር ግን ነቢዩ ሙሐመድ ዓለይህ ሰላቱ ወሰላም የአላህን መልእክት ይዘው ሲመጡ የአቡ ለሃብ ልብ በጥላቻ ደነደነ። ያኔም ልጁን ኡትባን ጠርቶ የሙሐመድን ልጅ ካልፈታህ እኔ እናንተ ለዘላለም ተለያይተናል፣ እርም ከራሴ ትሰማ እንደሁ ሰማ ሲል ለገዛ ልጁ አስፈሪ ትእዛዝን ሰጠው። ኡትባም በአባቱ ትዕቢት ተጋርዶ የአላህን መልእክተኛ ከማክበርና የባለቤቱን ክብር ከመጠበቅ ይልቅ የአባቱን የጥላቻ ጥሪ ተቀብሎ የነቢዩን ዐለይሂ ሰላት ወሰላም ልጅ እንደማይፈልጋት ተናግሮ ጋብቻውን አፈረሰ። ከዚህ በኋላ የኡትባ ማንነት ሙሉ በሙሉ ተገለጠ። ትዕቢት ከእርምጃው፣ ስድብ ከምላሱ፣ ንቀት ከአይኖቹ የሚነበብ በት የነተበ ወጣት ሆነ። በሄደበት ሁሉ ነብዩ ዓለይሂ ሶላቱ ወሰላም እያንቋሸሸ እስልምናን እየተሳደበ በሙስሊሞች ላይ ማፌዙን ተያያዘው። ይህ ጥላቻ በቀላሉ ከራሱ የመነጨ ሳይሆን አባቱ አቡለሃብ ገና በልጅነቱ በልቡ ውስጥ የተከለው የመርዝ ዘር ፍሬ ሲሆን ኡትባም ይህንን መርዛማ ፍሬ ለዓለም የሚያሳይ በቁሙ የሞተ ተንቀሳቃሽ ዛፍ ሆነ። አንድ ቀን የመካ ጎዳናዎች በለመዱት በንግድ ግርግርና በሰዎች ውር ውር እየታመሱ ሳለ አዛ ላ ወሰላም እንደተለመደው የሰው ልጆችን ከጨለማ ወደ ብርሃን ከጥመት ወደ ቅን መንገድ ለመጥራት በመንቀሳቀስ ላይ ሳሉ ድንገቱን ከፊታቸው ውትባ ኢብን አቢልሃብ ተጋረጠባቸው። ኡትባም ዝም ብሎ ባጠገባቸው አልፎ ከመሄድ ይልቅ ሆን ብሎ መንገዳቸው ላይ ቆሞ በትዕቢት ተወጥሮ ድምፁን ከፍ አድርጎ በስድብ የታጀበ ንግግሩን ለቀቀው። ከዚያም ትዕቢቱ ከቁጥጥር ውጭ ሲሆን በአንድ እጁ የነቢዩን ዓለይሂ ሶላቱ ወሰላም ልብስ ጨምድዶ ይዞ ያንን ለዓለማት ህዝነት የተላከን አካል ያለምንም ፍርሃት ተዳፍሮ ልብሳቸውን በኃይል ሲጎትተው የተቀደሰው ልብሳቸው ሸጠጥ የሚል ድምፅ አሰምቶ ተቀደደ። በዚህም አላበቃም። ፊቱ በጥላቻ ተሞልቶ ያንን በውበቱና በኑሮ የሚታወቀውን በተቀደሱ የነብዩ ፊት ላይ ምራቁን ለመትፋት ሞከረ። ከዚያም የክህደቱ ጥግ ላይ ወጥቶ እንዲህ ሲል ጮኸ፣ አንተ ሙሐመድ ሆይ አንተ የምትለውን ሁሉ ክዳለሁ። በተለይ ደሞ ሡመ ደና ፈተደላ ፈካነ ቃበ ቀውሰይኒ አው አድና ወደ ሰማያት በተጓዝኩበት ጊዜ ጅብሪል በጣም ቀርቦ ተጠግቶኛል ብለህ የምትተርክበትን የቁርአን ምዕራፍ ሱረቱን ነጅምንም ፈጽሞ አላምንበትም። በእርሱም ካፊር ነኝ ሲል በድፍረት የአላህን ቃል ካደ። በዚህን ቅጽበት የነብዩ ህ ሶላቱ ወሰላም ፊት እጅጉን ተለዋወጠ። የገዛ ጎታቸው ልጅ የገዛ ደማቸው እንዲህ አይነቱን ድንበር ያለፈ ድርጊት ሲፈጽምባቸው ማየታቸው ልባቸውን ሰበረው። መቼም እንደ ነቢዩ የቻለ እንደ እሳቸው ያዘነ እንደ እሳቸው የታገሰ ይገኛልን? እነሆ ስንት ጊዜ በድንጋይ ተወግረው ደማቸው ፈሰሰ? ስንት ጊዜ ጠንቋይ፣ እብድና ገጣሚ እየተባሉ በውሸት ስም ተጠሩ? ስንት ጊዜስ በበረሃዋ ሸዋ ላይ የፍክምር ተደፋባቸው? ስንት ጊዜስ ፈርስ በሰውነታቸው ላይ ተርከፈከፈ? የሚገርመው ለእነዚህ ሁሉ ምላሻቸው ግን አንድና አንድ ይቅርታና ምህረት ሆኖ ሳለ ለጠላቶቻቸው እንኳን አላህ ሆይ ህዝቦቼን ማራቸው እነርሱ አያውቁምና እያሉ የሚለምኑ የሩህሩህነት ተምሳሌት ነበሩ። ነገር ግን የውትባ ድርጊት ከዚህ ሁሉ በላይ እየገነነ ነበር። ለምን ካላችሁ የእሱ ጥፋት የድንቁርና ስህተት ሳይሆን የታቀደ በንቀት የተሞላና ድንበር ያለፈ ትዕቢት ነበር። የነቢዩን ዓለይሂ ሰላት ወሰላም የተቀደሰ አካል በግፍ መንካቱ፣ ልብሳቸውን መቅደዱ፣ ክብራቸውን ለመዳፈር መሞከሩና ከሁሉም በላይ ደግሞ የአላህን ቃል በግልጽና በድፍረት መካዱ በትዕግስት ውቅያኖስ ውስጥ ማዕበልን የቀሰቀሰ ድርጊት ሆነ። ያን ጊዜ ያ ሁሌም ፈገግታ የማይለየው በጠላቶቹ ላይ እንኳን እዝነትን የሚያሳየው ፊታቸው ተለዋወጠ። የገዛ ቸው ልጅ ያውም ከደማቸውና ከስጋቸው የሆነው ሰው እንዲህ አይነቱን የጨለማ መንገድ ሲመርጥ ማየት ምንኛ ከባድ ነበር። ያኔ መልእክተኛው ፍርዱን ለሰማያትና ለምድር ጌታ ለመተው ወስነው የተከበሩ እጆቻቸውን አንስተው ከአንድ በታቸው ታሪክ የማይረሳቸውን ምድርን ያንቀጠቀጡ ቃላቶችን አወጡ። አላሁመ ሰሊጥ አለይህ ከልበን ሚንኪላ ቢካ! አላህ ሆይ፣ ከውሾችህ አንዱን ሻላክበት ብለው አጭር የሆነ እንዱ አደረጉ። እነሆ የፍርዱ መፈጸሚያ ጊዜው ሲደርስ የቁሬሽ ታላላቅ ነጋዴዎች ግመሎቻቸውን ጭነው ለንግድ ወደ ሻም ለመጓዝ ተሰናዱ። ታዲያ በዚህ የንግድ ጉዞ ላይ ኡትባ ከአባቱ ከአቡለሃብ እና ከሌሎች የቁሬሽ መኳንንት ጋር አብሮ ተጓዥ ነበር። ቀኑን ሙሉ ከተጓዙ በኋላ ሌሊቱ ሲመሽ ለማረፍና ለማደር ተስማሚ መስሎ በታያቸው አንድ ስፍራ ላይ አረፉ። ታዲያ ጨለማው ቀስ በቀስ ምድሪቱን ሲውጣት የሌሊቱ ጸጥታ በድንገት ከሩቅ በተሰማ ልብን በሚሰነጥቅ በአንድ የአንበሳ ድምፅ ተሰበረ። ያኔ ግመሎች በድንጋጤ ተነስተው፣ ልምድ ያካበቱት ነጋዴዎች ሳይቀሩ ስጋት ፊታቸው ላይ ተነበበ። በወቅቱ ይህ ለሌሎቹ ተራ የአደጋ ስጋት ሲሆን፣ ለኦትባ ግን የሞት ጥሪ ነበር። ያ የአንበሳ ድምፅ ጆሮውን ሲመታው በቅጽበት ወደኋላ ተጉዞ ያችን ዱአ የተደረገበትን ቀን አስታወሰ። አሁን ላይ ምን ዋጠው? ትዕቢቱ ሁሉ በቅጽበት ረግፎ በፍርሃት ተተክቶ ፊቱ እንደ ወረቀት ነጥቶ ሰውነቱ መንቀጥቀጥ ጀመረ። ያኔ ይህንን የሰማው አባቷ አቡ ለሀብ እና ጓደኞቹ ልባቸው በፍርሃት ተነካ። ባንም ሊያረጋጉት ሞከሩ። አትስጋ፣ እኛ አለንልህ፣ አንበሳው ወደ አንተ ሊደርስ አይችልም እያሉ ሊያበረታቱት ቢሞክሩም የውት ባልብ ግን የአላህ ውሳኔ እንደደረሰበት አምኖ ተቀብሎ ስለነበር ምንም ሊያረጋጋው አልቻለም ነበር። ከዚያም በድንጋጤ እየተንተባተበ ወደ ጓደኞቹ ዞሮ ሙሐመድ በመካ ሆኖ ገደለኝ ያደረገብኝ የዱአ ዛሬ በዚህች ምድር ላይ ሊፈጸምብኝ ነው። ይህ አንበሳ እኔ ሊበላኝ እንጂ ፈልጎ አልመጣም። ሙሐመድ ገደለኝ፣ ሙሐመድ ተበቀለኝ ሲል በድንጋጤ ተናገረ።

በመጨረሻም አማራጭ ሲጠፋሱን ለመጠበቅ አንድ መላ ዘየዱ። የንግድ እቃዎቻቸውንና የጫኑባቸውን ግመሎች በሙሉ ክብ ሰርተው እንደ ግድግዳ ቆመው ኡትባን ከሁሉም ሰው መሃል በዚያ በእቃና በግመል በተሰራው ምሽግ መሃል አስተኙት። እነርሱም በዙሪያው ተኝተው የሰው ጋሻ ሆኑለት። በእነሱ እምነት ነት አንበሳው ይህንን ሁሉ የሰውና የእቃ አጥር ጥሶ መሃል ላይ ወዳለው ኡትባ ሊደርስ ፈጽሞ አይችልም የሚል ነበር። ያኔ ሌሊቱ እየገፋ የእሳቱ ፍም እየከሰመ የሁሉም እስትንፋስ ሲረጋጋ ኡትባ ግን በአይኑ ሳይዞር ልቡ በፍርሃት እየመታ በጨለማ ውስጥ የሚመጣውን ፍርዱን ይጠባበቅ ጀመር። በዚያች ቅጽበት ከጨለማ ውስጥ ሁለት የሚያበሩ አይኖች ታዩ። አንድ ግዙፍ የአንበሳ ምስል ልክ እንደሌሊት ጥላ ከቁጥቋጦዎቹ መካከል ወጥቶ ወደ ሰፈሩበት አቅጣጫ መንቀሳቀስ ጀመረ። አንበሳውም የሰፈሩበት ቦታ ላይ ሲደርስ ከመጣደፍ ይልቅ ተልእኮውን በትክክል እንደሚያውቅ መለኮታዊ ወኪል በዙሪያው በተኙት ሰዎች መካከል ቀስ ብሎ መንቀሳቀስን ጀመረ። ከተኙት መካከል አንዱ አጠገብ ይደርስና ጭንቅላቱን አሽትቶ የእስትንፋሱን ሙቀት ተመልክቶ በጸጥታ ወደሚቀጥለው እያለፈ አንዱን አልፎ ሌላውን ሌላውን አልፎ ሌላውን እያሸተተ ልክ የሚፈልገውን ጠረን ሲያገኝ ተአምሩ ተከሰተ። እነሆ በሰውና በእቃ በተሰራው ምሽግ ፊት ለፊት ደርሶ ቆሞ፣ በውስጥ በጓደኞቹ መካከል ተደብቆ ኡትባ በፍርሃት እየተንቀጠቀጠ ነበር። አንበሳውም በአንድ አስፈሪ ዝላይ ያንን የእቃና የግመል አጥር ምንም እንዳልነበር አድርጎ ተሻግሮ አየር ላይ ተስፈንጥሮ ልክ ኢላማውን እንደለየ ቀስት በቀጥታ በኦትባ ላይ ጉፍ ብሎ አረፈ። ይሄኔ የተኙ ሰዎች ከእንቅልፋቸው በደንጋጤ በተቆራረጠ ድምጽ ሲነቁ ጩኸቱ ወዲያውኑ ተቋረጠ። አንበሳው የኦትባን አንገት በግዙፍ መንጋጋዎች መካከል አድርጎ በአንድ ንጥቂያ የትዕቢቱን ጉዞ ገጥቶ ደሙን በርሃማ ሸዋው ላይ ያፈሰሰው ከዚያም የኦትባን ነፍስ አልባ አካል መሬት ላይ ትቶ በጸጥታ ወደ ጨለማው ውስጥ ተመልሶ አደ ሊያድን የመጣ እንስሳ ሳይሆን ፍርድ ሊያደርስ የተላከ ወታደር መስሎ ተመለሰ። ያኔ በሰፈሩ ውስጥ ትርምስ ነገሰ። ሰዎች በጩኸት ተሳትፎና በድንጋጤ ተዋከቡ። ነገር ግን አንድ ሰው ከሁሉም ተለይቶ በልጁ አስክሬን አጠገብ ቆሞ ፊቱ ላይ የሐዘንና የሽንፈት ስሜት እየተነበበ፣ በዙሪያ ያሉ ሰዎች ሁሉ በድንጋጤ ሲዋከቡ፣ እሱ ግን በዝግታና በሽንፈት በተሞላ ድምፅ እንዲህ አለ፣ እኔ እኮ ልጄን ሙሐመድ እንደሚገድለው ገና ከመካ ስንነሳ ጀምሮ አውቅ ነበር አለ። ያኔ ይህ ቃል ከማንኛውም ጩኸት በላይ ነበር። የእስላም ቀንደኛ ጠላት፣ የጥላቻ ተምሳሌት የነበረው አቡ ለሃብ እንኳ በዚያች ቅጽበት በነብዩ ዱዓይ ቀሬነትና በአ አ ውሳኔ ሀያልነፊት አንገቱን ደፋ ልጁን የገደለው አውሬ ሳይሆን በመካሆኑ የተደረገው ዱዓ መሆኑን በገዛ እንደበቱ መሰከረ። የትዕቢት መጨረሻው ውርደት የድንበር ማለፍ ፍጻሜውም ጥፋት መሆኑን ዓለም በዚያች ሌሊት በግልጽ አሳየች።